ሰላም የተወደዳችሁ እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ የመጣችሁ። በዛሬ ትምህርታችን የአማርኛ ፊደላቶችን ወደ እንግሊዘኛ የመቀየር ስራ እንሰራለን ማለት ነው። እንግዲህ የአማርኛ ፊደላቶች ሰላሳ አራት ናቸው። ሰላሳ አራቱ ደግሞ ወደ ጎን ስንቆጥራቸው ሰባት ሰባት ቤተሰብ አላቸው እያንዳንዱ ማለት ነው። ስለዚህ የአማርኛ ፊደሎች ለማርባት ቅጥያዎችን ስንጠቀም፣ በእንግሊዝኛ ደግሞ አናባቢዎችን እንጠቀማለን ማለት ነው። ስለዚህ ከአንደኛ ፊደል እስከ ሰባተኛ ወይም ደግሞ እስከ ስምንተኛ በእርግጥ ዛሬ ስምንቱን ሁሉ ነው ያመጣውላችሁ። ለምሳሌ ሃሁ ሂ ሃሄ ህ ሆ ካልን በኋላ ኋ የሚል ስምንተኛ ፊደል ሁሉ አለ ማለት ነው። ስለዚህ ጠቅለል አድርገን ሙሉን ነው የምናየው። ለእያንዳንዱ ፊደል ደግሞ የሚኖረውን አናባቢ በሚገባ እናያለን ማለት ነው። ስለዚህ እናንተ ደብተር ያስፈልጋችኋል፣ እየጻፋችሁ የምትከታተሉበት ማለት ነው። ምክንያቱም ይህን ካያችሁ ከተማራችሁ በኋላ ይህን ቪዲዮ ድጋሚ ማየት የማይጠበቅባችሁ ገብታችሁ ደብተራችሁን ማንበብ ትችላላችሁ። ደብተራችሁ ላይ ቃላት እየመሰረታችሁ፣ ስሞችን እየጻፋችሁ የተለያዩ ሙከራዎችን እንድታደርጉ ማለት ነው። ስለዚህ አሁን እዚህ ጋር እንደዚህ አይነት ያው ይታያል አይደለ? እንደዚህ ትጽፋላችሁ ማለት ነው። እንደዚህ ትጽፋላችሁ። አሁን እነዚህ የአማርኛ ፊደሎች በእንግሊዝኛ ማለት ነው። ከዛ ይህን ከጨርሳችሁ በኋላ በዚህ በኩል እንደዚህ እየጻፋችሁ ስሞችን የምትፈልጉትን ጽሁፍ እየተለማመዳችሁ መማር ትችላላችሁ ማለት ነው። ስለዚህ ደብተር ግዴታ ነው ያስፈልጋችኋል። እኔ ቀስ አድርጌ ነው ማስተምራችሁ። ስፈጥንም ቪዲዮ ስለሆነ እያቆማችሁ መከታተል ትችላላችሁ ማለት ነው። ኦኬ። ስለዚህ ስምንቱንም የአማርኛ ፊደላቶች ነው ምናየው ወደ ጎን ማለት ነው። ስምንቶቹን እያየን ምንም የሚቀረን ነገር አይኖርም። ካሁን በኋላ የእንግሊዝኛ ፊደሎችን ተጠቅማችሁ ኮመንት ላይ ቲክቶክ ፌስቡክም ዩቲውብም ቢሆን በምትጠቀሙት ሁሉ ሶሻል ሚዲያ ከስር መጻፍና ማንበብ ትችላላችሁ ማለት ነው። ኦኬ ነገር ግን ይህ ቅድመ ሁኔታ ያስፈልገዋል ማለትም፣ እንግሊዘኛ ከነ የማትችሉ ልጆች ካላችሁ በሳምንት አምስት ቀን በቀን አንዳንድ አንድ ሰዓት እናስጠናለን። ስልካችን ተጠቅማችሁ አልያም ደግሞ ከስር በቀላሉ እንድትገቡ የሚያደርጋችሁ ሊንክ አለ ዲስክሪፕሽን ላይ ማለት ነው። እሱን ስትነቁት ዋትሳፕ ላይ፣ ኢሞ ላይ እና ቴሌግራም ላይ እንዳማራጭ ያመጣላቸዋል። ስልክ ቁጥሩን ተጠቅማችሁ ወይም ደግሞ ዋትሳፕ ላይ እንትን የምንድነው ሜሴንጀር ላይም ማናገር ትችላላችሁ ማለት ነው። ስለዚህ ፊደላቶችን ገና ከጅምሩ ማጥናት የምትፈልጉ በውስጥ ብታጠኑ የተሻለ ነው ብዬ አምናለሁ። ምክንያቱም በጣም ጀማሪ ተማሪዎች በግል እገዛ ካልሆነ ዝም ብሎ እንዲሁ ትንሽ ሊያደክም ይችላል ማለት ነው። ስለዚህ ፊደሎችን ግን የምትችሉ ነገር ግን አማርኛውን ከእንግሊዘኛው ማጣጣም የሚከብዳችሁ ከሆነ ግን ይህ ቪዲዮ ለእናንተ ነው። በደንብ ተከታተሉኝ ማለት ነው። እሺ እንግዲህ ሀ ኤች ኤ ነው። ይህንም ሳቀርብላችሁ በእንግሊዝኛ ሀያ ስድስት ፊደላቶች አሉ እንደሚታወቀው ካፒታል እና ስሞል ተብለው ደግሞ ከሁለት ይከፈላሉ። እና በዚህ በአረንጓዴ የጻፍኳቸው ስሞል ሌተሮችን ነው፣ ወይም ደግሞ በትንሹ የምንላቸውን ነው። በካፒታል የጻፍኳቸው ደግሞ ወይም ደግሞ በሰማያዊ የጻፍኳቸው ደግሞ ካፒታል የሚባሉትን ፊደላቶች ነው ማለት ነው። ስለዚህ አነባቡ ተመሳሳይ ነው፣ ቅርጹና ፊደሉ ነው የሚለያየው እንጂ ማለት ነው። ኦኬ ሀ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላለን ማለት ነው። ስለዚህ ሰባተኛ ደግሞ ኋ እንላለን። ይች ፊደል ከዚህኛው ቤተሰብ አይደለችም፣ ግን በድምጽ ስለሚመሳሰሉ ከዚያኛው አምጥቼ አድርጊያታለሁ ማለት ነው። ስለዚህ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ከዛ ኳ እንላለን ማለት ነው። ኦኬ። ከዚህ ቀጥሎ ለ ነው አይደለ? ለ ኤል ኢ ነው። ይህም ለ ሉ ሊ ላ ሌ ል ሎ እንላለን ማለት ነው። ከዛ ስምንተኛ ፊደል ሉዋ ሉዋ እንላለን ማለት ነው። ሏ እንላለን። ኦኬ ከዛ ወደ ሐመርዋ ነው የምንሄደው። ሐመርዋ ሃ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ከዛ ስምንተኛ ሁዋ እንላለን ማለት ነው። ሁዋ እንላለን ሃ ሂሀ ሄ ህ ሆ ከዛ የሚል ስምንተኛ ፌደል ወይህ ውስብስብ ፊደል የምንለው ማለት ነው። ያለ እሱን አብረን እንጽፋለን ማለት ነው። ከሀ ቀጥሎ እንግዲህ መ ነው። ስለ አንሜሹን ስለ ቀረቢ ሜ ቀድሞ መጣ። ሲጋ ነው መ ሙ ሚ ማ ሜ ም ሞ ከዛ ደግሞ ስምንተኛ ፊደል ሟ እንላለን ማለት ነው። ሟ እንላለን። ስለዚህ መ ሙ ሚ ማ ሜ ም ሞ ከዛ ሟ እንላለን ማለት ነው። ወደ ቀጣይ ፊደል ስንቀጥል ከመቀጥሎ ሰ ነው የሚባለው። ሰ ሱ ሲ ሳ ሴ ስ ሶ ከዛ ስምንተኛ ፊደል ሷ እንላለን ማለት ነው። በዚህ ቪዲዮ ሁሉንም ነው ጠቅለን የምናየው፣ እንዳልኳችሁ ደብተር ይዛችሁ በደንብ አንድ ሰት ታስቀሩ ተከታተሉ። ሌላኛው ምን ልነግራችሁ የምፈልገው ነገር ስድስተኛ ፊደሎች ስድስተኛ ፊደሎች ምንም አይነት አናባቢ አይጠቀሙ። ሌሎቹ ግን ከአንደኛ እስከ ስምንተኛ ያሉት ይጠቀማሉ። ከስድስተኛው በስተቀር ስድስተኛው ኮንሶናንት ወይም ደግሞ ተነባቢውን ብቻ ነው የሚወስዱት እንጂ አናባቢ አይፈልጉም፣ ስድስተኛ ፊደሎች ማለት ነው። ስለዚህ ይህን እንድታስተውሉ ነው። ከሰቀጥሎ ማን ያለ ረ የምንለው ፊደል አለ ማለት ነው። ረ አርኢ፣ አርኢ አለ ረ ሩ ሪ ራ ሬ ር ሮ እንላለን ማለት ነው ከዚያ መጨረሻ ሯ ስንል ሯ ሯ ስለዚህ ሁለት ሁለት አነባቢ ነው ይህ ውስብስብ የምንለው ወይም ደግሞ ይህ ስምንተኛው ፊደል ሁለት ሁለት አነባቢ ነው የሚፈልገው ስምንተኛውና አምስተኛው አኢ አንዳንድ ልጆች ምን ያደርጋሉ? አንድ አነባቢ ብቻ ኢን ይወስዳሉ አንዳንዴ ለአምስተኛ ፊደል ግን ልክ አይደለም ለምን ከአብዛኞቹ ከአንደኛ ፊደሎች ጋር ስለሚመሳሰልብን የበለጠ ግልጽ ለማድረግ አምስተኛ ፊደሎችን አይ ኢ ነው መጠቀም ያለብን ማለት ነው። ኦኬ የበለጠ ግልጽ ይሆናል አያወዛግብም። ከዛ ቀጥሎ ሰ ነው የሚቀጥለው ሰ ሱ ሲ ሳ ሴ ስ ሶ ከዛ ማናለ ሷ ሱዋ ስዋ ምንለው ፊደል ይከተላል ማለት ነው። ስለዚህ ስምንት ስምንት አናባቢዎችን በደንብ ተመልከቱ ማለት ነው። ከሰቀጥሎ ማናለ ሸ ይከተላል ማለት ነው። ሸ ትንሽ በዛ ያለ ይመስላል። ኤስኤች ነው ዋና ፊደሉ ኤስ ኤች ነው። ከዚህ የተረፈውን ነው አናባቢ የምንጠቀመው። ስለዚህ ትንሽ ብዙ ይመስላሉ። ሸ ሹ ሺ ሻ ሼ ሺ እዚህ ላይ አሁን ሺ ስል እዚህ ላይ አናባቢዎች ገብተውብኛል። ሺ የስምንተኛ ፊደሎች ማለት ነው። ሺ ሾ ሾ ስል ልክ ነኝ። ሾዋ ስል ያው ልክ ነኝ ማለት ነው። ሾዋ ይችል ብቻ እዚህ ላይ ዩኤ ለዚህኛው ማስገባው ተደረቡ ነው የገባበት ስጽፍ ማለት ነው። ያው አንዳንዴ ስፈጥን ሳላረም ነው የገባሁት ማለት ነው። እዚህ ላይ ሾዋ እንላለን። ስለዚህ ይህኛውን እንደዚህ ነው ኤስኤች ብቻ ይችን ዩኤ አታስገቧትም ማለት ነው። በነገራችን ላይ ይሄ አናባቢ ፊደላቶች ለሚከብዷችሁ በውስጥ ብታጠኑ የበለጠ በአጭር ጊዜ ትረዱታላችሁ። እሺ በሳምንት አምስት ቀን ነው የምናስተምረው፣ በቀን አንዳንድ ሰዓት ስለሆነ የምናስተምረው በጣም በቂ ነው። ጊዜ ካላችሁ ያው የሚመቻችሁን ጊዜ ማመቻቸት ትችላላችሁ። አሁን እኛ እስከ ምሽቱ ሰባት ሰዓት ድረስ አለን። ስለዚህ የትኛውም ሰዓት ቢሆን ይመቻችኋል ብዬ አስባለሁ። በኢትዮጵያ እስከ ምሽቱ ሰባት ሰዓት ማለት ነው። በዚያም ሁኔታ የራሳችሁን ሰዓት አመቻችታችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት ብናጠና በጣም ብዙ ትምህርት ማግኘት ትችላላችሁ እኛ ጋር ማለት ነው በውስጥ ቴሌግራም ላይ ዋትሳፕና ኢሞ ላይ ገብታችሁ አናግሩንና እንዲሁ ማድረግ ትችላላችሁ ጀማሪ ተማሪዎች የምትሞክሩ ግን እዚህ ላይ ራሱ ደጋግማችሁ ብታዩት ቀላል ነው መረዳት ትችላላችሁ እዚህ ጋር ማለት ነው እሺ ከሸ ቀጥሎ ማንን ነው የምናስከትለው ቀ ይሆናል ቀ ስንል ደግሞ ኪው እንጠቀማለን። አንዳንድ ልጆች ኬ ይጠቀማሉ፣ ግን ከከ ጋር ስለሚመሳሰል የበለጠ ድርቅ ያለና የማያወላዳ እንዲሆን ኪውን ብንጠቀም ቀ ይሆንልናል ማለት ነው። ቀ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እንላለን ማለት ነው። ከዚያ የመጨረሻ ፊደል ቋ እንላለን። ቋ ቁዋ እንላለን ማለት ነው።

ከተቀጥሎ ቸ ነው። ቸ ልክ እንደ ሸ ሁለት ቋሚ ፊደል ነው ያለው ሲኤች ማለት ነው። ስድስተኛው ላይ ማየት እንችላለን። ያው አንደኛው ሲኤችኢ ነው ቸ ቹ ቺ ቻ ቼ ቺ ቾ። ያው እዚ ላይ ቺ ሚለውን ማየት እችላላቸው። አናባቢ የለውም ስድስተኛ ፊደል። ስለዚህ ቸን ስንጠቀም ሲኤች ነው የምንጠቀመው ማለት ነው ከዛ ቹዋ ቹዋ ቹዋ የሁለተኛን ፊደልና የአ ፊደል ስለሚያስገባ ቹ አ ቹዋ ይሆናል። ማለት ቹዋ እሺ። ከቸ ቀጥሎ የሚመጣው ሃ ነው። ይሄ ብዙሃን ሃ ይባላል። ከላይ ሃሌታ ሃን አይተናል። ሃመር ሃን አይተናል። ይሄ ደግሞ ብዙሃን ሃ ይባላል ማለት ነው ሃ ኡ ኢ

እሺ ከዛ ከነ ቀጥሎ ኘ እንለዋለን። ኙ ኚ ኛ። ከዛ ኙዋ ኙዋ እንላለን ማለት ነው። ኙዋ እንላለን ማለት ነው። ከኘ ቀጥሎ ማን አለ? አ ይመጣል ማለት ነው። አ ኢ አ ኤ ኦ ከዛ አሁን እዚህ ጋር ከዩሁ ጋር ይመሳሰላል አይደለ። ግን በእንግሊዘኛ ሲሆን አሁን ይቺ ድምፅ ትለያያለች። አሁን በእንግሊዝኛ ኢ ሚል ድምፅ የለም። ይሄ ስድስተኛው ዜር ኢዝ ኖ ኢ ሳውንድ ኢን እንግሊሽ በት ኢንስቴድ they use ኢ e e e sound ምን ጋር ነው ኢምቤድድ የሆነው? ከስድስተኛ ፊደሎች ወይም ደግሞ ይህ ሳድስ ከምንላቸው ፊደሎች ጋር ኢምቤድድ የሆነ የተጣበቀ ስለሆነ ይሄ ፊደል በእንግሊዝኛ የለም። እ ምን ነው ማለት ነው? እኛ በአፕሮክሲሜሽን ነው የምንጠቀመው። ነገር ግን አ ሲል እዚህ ላይ ኢት ኢዝ ጽፌያለሁ። ሚስቴክ ስማይ ሚስቴክ እዚህ ላይ ኤ ነችችም ኤ ከዛ አ አናባቢ እዚህ ላይ አሁን ተነባቢ ፊደል አይታያችሁ። ማለት ሁሉም አናባቢዎች ናቸው። አንደኛ ፊደሎች አ ይጠቀማሉ። ሁለተኛ ኡ፣ ሶስተኛ ኢ፣ አራተኛ አ፣ አምስተኛ ኤ፣ ስድስተኛ እ ሰባተ ስድስተኛ አምስተኛ ስድስተኛ እ፣ ሰባተኛ ኦ፣ ስምንተኛ እ። ነገር ግን አሁን እዚህ ላይ ኡ ስንል ለምሳሌ በእንግሊዝኛ ከት በት ብለን ስንጽፍ ካፕ ብለን ስንጽፍ እችን ነው የምንጠቀመው ማለት ነው። ያው ትንሽ ሙሉ በሙሉ እንግሊዘኛ ላይ አለች ማለት አይቻልም፣ ግን ትቀራረባለች። አለች አ የምትባል ፊደል ማለት ነው። ስለዚህ ኡ የሚል ሎንግ የምንለው ነው፣ አ ምንለው ደግሞ ሾርት የምንለው ድምፅ የያዘች ነች ማለት ነው። ኦኬ፣ አሁን ወደ ማን ነው የምንሄደው? ከአ ቀጥሎ ከ

ወይ ዋ ዌ ወ እንለልን። አሁን ይ የወቤት ድግግሞች ሁሉ ይመስላል። ለምሳሌ ወ ምንለውና ይህ ወ ምንለው ተመሳሳይ ድምፅ ነው። ይ ግን ስንጠቀመው በቃላቶች ወይም ደግሞ በቃላቶችን ስንጽፍ ግን የምንጠቀመው የተለያየ ነው ማለት ነው እሱን እየገባችሁ ስትሄዱ የምታውቁት ነገር ነው። ሁሌም ስትጠቀሙት ታውቁታላችሁ። ለምሳሌ አብዝዎች ላይ የምንጠቀመው ይህኛውን ሳይሆን ይህኛውን ነው። ይህን ያህል የሚያስጨንቅም ስለግለ አሁን እናልፈዋለን። ው ስንል ደግሞ ስድስተኛው እና ሁለተኛው ተመሳሳይ ናቸው ድምፁ ማለት ነው። ው ነገር ግን ቅጥያው ይለያያል። ው ሁለተኛው ከስር ነው፣ ስድስተኛው ደግሞ ከጎን ላይ ነው የሚጨመረው። በዚህ ይለያያሉ። ው የሚለው ሁለተኛው አናባቢ ይሁን ይጠቀማል ስድስተኛው ምንም አይነት አናባቢ አይጠቀምም፣ ማለት ነው። እና ስምንተኛ ፊደል የለውም። ሰባት ራሱ ተደጋግሞ ነው የሚሞላው ማለት ነው። ከሰባ እንግዲህ ከወ ቀጥሎ አ የሚባለው እናገኘዋለን። አ ኡ ኢ አ ኤ እ ኦ የሚል የለም። ያው እዚህ ላይ እናልፋዋለን ማለት ነው። ይሄ አይኑ አ የሚባለው ነው። አይኑ አ ነው የሚባለው። ይሄ ከላይ ያየነው አልፋው አ ይባላል። ይሄኛው አይኑ አይ ይባላል ማለት ነው። ይሄ ክቡ ማለት ነው። እሺ አሁን ወደ ዘ ነው የምንቀጥለው። እዚ ላይ አኒሜሽኑ ቀድሞ ገብቶብኛል። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ከዛ ዙዋ እንላለን እዚ ላይ ማለት ነው። ይህ ዙዋ እንላለን። ከዛ ቀጥሎ ዣ ምንለው አለ ዣ ዚ እንላለን ማለት ነው። ከዛ በጣም ብዙ ብዙዋ ዜድ ኤች ስለሆነ ነው። ስድስተኛው ላይ ማየት ትችላላችሁ። ዜድ ኤች ስለሆነ በጣም ይበዛል ማለት ነው። ከ ቀጥሎ ማን ነው ምናየው የምንለው ፊደል አለ ማለት ነው የዩ? ይህ ያ የ ሶሪ፣ በጣም ሶሪ። አሁን እዚህ ላይ ከዚህ ላይ ስመጣ እዚህ ላይ ተደርቡብኛል። እሺ፣ ከዚህ ላይ የምታረጉ ላይ ምንድን ነው ምትተባበሩኝ? የሲል ድኤች አይኤ ያርኩት አለ ይ ድችን በዋይ ተተኩታላችሁ። ከዚ አናባቢው አይኤ ነው ተመሳሳይ ነው። እዚህ ላይም እንደዚሁ ማለት ነው። ይህ ዩ ስንል በቃ እዚህ ላይ የቤት ከዚህ ቀጥሎ ተበላሽቶብኛል ማለት ነው። ይህን ታስተካክሉልኛላችሁ። አሽ ከየ ቀጥሎ ደ ነው የሚከተለው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ስለዚህ እነዚህ ትጽፋላችሁ። ዱዋ እንላለን ማለት ነው። ከዛ ከደ ቀጥሎ ጀ እንላለን። ጀ ጁ

ገው ከሚለው የእንግሊዝኛ ቃል ይመሳሰላል። ጎ ነው፣ በዚህ ግን ጎ። ከዛ ጉ እንላለን፣ በቀይ ማለት ነው ጉዋ እንላለን። ኦኬ፣ ከዛ ጠ ነው። ቲ ነው የምንጠቀመው ለቲ እና ለጠ ተመሳሳይ አናባቢ ነው የምንጠቀመው። ጠ፣ ጡ፣ ጢ፣ ጣ፣ ጤ ጦዋንዋ እንላለን። ከዛ ጨ ነው የሚከተለው ጨ ጩ ጪ ጫ ጬ ጭ ጮ እንላለን። እዚህ ላይ አሁን ከቸ ጋር ተደራራቢ አነባብ ነው ያለው ጨ የሚል የእንግሊዝኛ ሳውንድ የለም ዝኖ እንግሊሽ ሳውንድ ጨ የሚል ማለት ነው። ስለዚህ ጩዋ ጩዋ ጩዋ እንላለን ማለት ነው። ከዛ ወደ ጰ ነው ምንሄደው። ስለዚህ ጰ ስንል ደግሞ ፒ ፒኢ ነው ምንጠቅም ተጠቅም አንዳንዴ ፒኤችኢ መጠቀም እንችላለን፣ ጠበቅ ማለቱን ለማሳየት አ አ ኤ ዋ ዋ ስላላችሁ ማለት ነው ያው አይ ቲንክ ከግሪክ የመጡ ቃሎች ይመስላሉ። ሞስት ኦፍ ዘ ታይም እንደዚህ የአይነት ድምፅ ያላቸው እንጂ ኦሪጂናሊ የአማርኛ ቃል እሚል ብዙም የለም። ፐ ሚል ከሆነ እንጂ ማለት ነው። ግን ያው ከግዕዝም ከግሪክም እንዲህም ያው ከሃይማኖታዊ እንትኖች ጋር የተያያዘ ቃሎችን ለመጻፍ እንጠቀመዋለን። ለምሳሌ ጴጥሮስ፣ ጳውሎስ፣ ለምሳሌ ጴንጤ ለማለት እንጠቀማቸዋለን ማለት ነው። እነዚህ ግን ኦሪጂናሊ የአማርኛ ቃሎች ብዙም የሉ በዚህ ማለት ነው። እሺ፣ ከዛ ጸ ነው ጸ ቲኤስኢ ነው። ጹ፣ ጺ፣ ጻ፣ ጼ ፅ ፆ። እዛ ፅዋ ዋ ፅዋ። ከእዛ ቀጥሎ ድጋሜ ፀ ነው የምንጠቀመው፣ ሁለት ፀ ስላለን ማለት ነው። ፀ ፁ ፂ ፃ ፄ ፅ ፆ። ፆ ካለን በኋላ ወደ ፈ ነው የምንሄደው። ፈ ፊ ፋ ፌ ፍ ፎ እንላለን ማለት ነው። ከዛ ፏ እንለው ፏ የመጨረሻው ፊደል ማለት ነው። ከዛ የመጨረሻው ፊደላችን ፐ ይሆናል። ፐ ቅድም ጰ ካልኳችሁ ጋር ይቀራረባል። ይሄኛው ፐ ያኛው ጰ ፐ እና እንዲህ ነገር ነው። ስለዚህ ይህኛው ፐ ፑ ፒ ፓ ፔ ፕ ፖ፣ ፖሊስ ፖሊስ ለማለት የምንጠቀመው ማለት ነው። ከዛ ፖ ፖ የምንለው ይኖረናል ማለት ነው። ስለዚህ የዛሬ የነበረን የእንግሊዝኛ በአማርኛ ልምምድ ትምህርት ይህን ይመስላል። ደብተራችሁ ላይ እንዳልኳችሁ እንደቅድሙ ጽፋችሁ መለማመድ ይኖርባችኋል፣ እንዳትረሱ ማለት ነው። ከዛ የምትፈልጉትን ቃል የምትፈልጉትን አረፍተ ነገር በአማርኛ በእንግሊዝኛ ተጠቅማችሁ መጻፍ ትችላላችሁ ማለት ነው። ሌላው ቀርቶ በእንግሊዝኛ እንግሊዝኛ ለማንበብ ራሱ እንደ ፍንጭ ጥሩ መንደርደሪያ ይሆናችኋል። ያው ሙሉ በሙሉ እንደዚህ ማንበብ አትችሉም። ይህን ስላወቃችሁ ብቻ እንግሊዘኛ ዛሬ ጀምራችሁ ማንበብ አይችሉም። ለምን? የተለያዩ ሕጎች አሉ። ሲጠብቅ ሲላላ፣ ከፊት የሚመጣው ፊደል፣ ከኋላ የሚከተለው ፊደል የሚባል አንዳንድ ሕጎች ስላሉት እንግሊዘኛ ለማንበብ ያግዛችኋል እንጂ ሙሉ ለሙሉ እንድታነቡ ባያረጋችሁም፣ አማርኛን በእንግሊዘኛ ለመጻፍ ግን በጣም ቀላል እና አሪፍ የሆነ ትምህርት ነው የተማራችሁት ማለት ነው። እንግዲህ በውስጥ መማር የምትፈልጉ በሳምንት አምስት ቀን በቀን አንዳንድ ሰዓት እናስተምራለን። እሱን አድቫንቴጅ እንድትጠቀሙበት እመክራለሁ። ስልክ ቁጥራችን እዚህ ላይ አለ። ወይም ደግሞ ሊንክ ላይ ባለው ዲስክሪፕሽን ላይ ባለው ሊንክ ተጭናችሁ ቀጥታ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግራችሁን ትምህርታችሁን መጀመር ትችላላችሁ ለማለት ነው። በርቱ። ሌሎች ቪዲዮዎችም ስለሰራው ከስር ብዙ ቪዲዮዎች አሉ። እነሱን እያያያችሁ ተማሩ። ለዛሬ የነበረን ቆይታ ይህን ይመስላል ይመስላል። በነገ እስከምንገናኝ የነገ ሰው ይበለን። ትምህርታችሁን ይግለጽላችሁ፣ ስራችሁን ይባርክላችሁ። ሰላም ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።